ቤት ለምንድን ነው የማትወጡት? አቤት፣ ከዚህ ቤት ለምንድን ነው የማትወጡት? አልወጣም። እንዲህ ቆይ ዳንኤል፣ እንዴት እንዴት እዚህ ቤት ያስገባው እኮ እኔ ነኝ። ስለዚህ ሳትወድ በግድ ትወጣለህ። አልወጣም አልኩህ። ይኸውልህ እስከ ዛሬ ተሸክሜ ኖሬያለሁ። ስለዚህ ከዚህ በኋላ ደግሞ በቀኝ ትወጣለህ። ይኸውልህ ቤቱ እኮ ያባዬ ነው። ስለዚህ እሱ ውጣ እስካላለኝ ድረስ አልወጣም አልኩህ። ወይኔ ካሌቭ፣ ለነገሩ አንተ ምን ታደርግ አባዬን ያስደፈርከኝ። ትንሽ እንዲያችው እሺ። እንደዛ እንዳልተንቀባረረብኝ ጉድ ካልሰራው፣ እኔ ካሌ ዋለ እሺ። ሄሎ ሄደን። ሄሎ ካሌቭ። ሄሎ ሄደን እንዴት ነሽ አለው። እንዴት ነህ አው። ለጥብቅ ጉዳይ ፈልጌሽ ነበር። በሰላም ነው አው። ሰፈር ያለው ካፌ አለ አይደለ? እዛ ጠብቅሻለሁ። እሺ። አመሰግናለሁ ካሌቭ፣ እንዴት ነህ? ደህና ነኝ። ቶሎ ነው የመጣሽ እንዴ? ልታውቂ የሚገባ ነገር አለ ስላልከኝ ነው። በሰላም ነው ግን? አዎ በሰላም ነው። እኔ የደረስኩበትን እውነት ማወቅ ስላለብሽ። ምንድን ነው? ባለፈው ካስታወሽ ዳኒና ቲና ወንድማማቾች አይመስሉኝም ብዬሽ ነበር፣ ታስታውሻለሽ? ምንድናቸው? ይኸውልሽ ሄደን፣ እኔ ምነግርሽ እኔ የደረስኩበትን እውነት እንዳለ ነው። ተረጋግተሽ አዳምጪኝ። ንገረኝ። ኤልሽ እነሱ ፍቅረኛሞች ናቸው። ዳንኤል ካሌብን ገና ለገና ኤደንን ያገባብኛል በሚል ስሜት ተነስቶ ጉርቦውን ካነቀ በኋላ ካሌብ የበለጠ በቀለኛው ሆኖ ዳንኤልን ለመጉዳት ከፍተኛ የሆነ ጥረት እያደረገ ነው። ሬ ላይ ኤደንን ሬስቶራንት ድረስ በመቅጠር ቲናና ዳንኤል ፍቅረኛሞች እንደሆኑ በግልጽ ነግሯታል። ኤደን እያልተገለጠላትና ሚስጢራዊ የሆነው እና እህትህ እስከሆነች ድረስ ለምንድን ነው እኔን ስታይ የምትንጨረጨረው? በጤናዋ ነው እንዲያለች ለዳንኤል ስትጠይቀው የነበረው ጥያቄ ዛሬ ላይ በግልጽ ተገልጾላታል ማለት ነው። ሆኖም ከዚህ በኋላ ኤደን ምርጫዋ ማን ሊሆን ይችላል? ካሌቭ ምንም እንኳን ኤደንን እየወደዳትና እያፈቅራት ቢመጣም በኤደን በኩል ግን ምንም አዲስ ክስተት አልተፈጠረም። ቻ ስለ ዳንኤል ማንነት በደንብ ጠንቅቃ ለማወቅ እያስችላት ዘንድ አባባን እየተመላለሰች ብትጠይቃቸውም እርሳቸውም ነገራቸው ቅን ነው እና እስኪ ቀስ ብለሽ በራስሽ መንገድ አጣሪ፣ ዞሮ ዞሮ ግን እውነታውን ትደርሽበታለሽ፣ በማለትም እስካሁን በግልጽ ያልነገሯትን ዛሬ ግን ካሌብ ትዕግስቱ ተፈታትኖት በእስከ መጨረሻ እውነታውን አፈንድቶታል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ትሁት ድራማ ክፍል 33 ተለቋል። ፍጥጫው እንደቀጠለ ነው። በዳንኤል ና በካሌቭ መካከል ያለው መካረር ደግሞ የበለጠ ከበፊቱ እየተባባሰ መጥቷል። ሽማግሌው ነገሩን ለማርገብ የሄዱበት ርቀት በጭራሽ ሊሳካላቸው አልቻለም። ካሌቭ አባዬ ቤት ድረስ አምጥቶ አስደፈረኝ በማለትም በአባቱ ላይ ከፍተኛ የሆነ ቁጭት አድሮበታል። ይህንንም ተከትሎ ትሁትም ለሌላ ስጋት ተዳርጋለች። ምክንያቱም እነዚህ ሁለት ጎረምሶች ጡንቻ ለጡንቻ የሚለካኩ ከሆነ እጅግ በጣም አስቸጋሪ ነው። አባ የእነዚህ ልጆች ከቤታችን አባረን ለምን በሰላም አንኖርም? በማለትም ለአባባ ነግራቸዋለች። አባባም እንግዲህ ካሌብ ተብዬው ሰከን ማለት አለበት፣ የኔን እንጀራ እስከበሉ ድረስ ምን አናደደው? ምን አበሳጨው? በማለትም ልጃቸውን እንግዲህ ኮርኮም ለማድረግ ሞክረዋል። አቶ ካሌቭ ግን በፍጹም ወይ ፍንክች በማለት ዳንኤልን ለምን እዚህ ቤት አትወጡም? በማለት እንግዲህ ይዛተበት ይገኛል። ሆኖም ዳንኤል አባዬ እዚህ ቤት እስካላባረረ ድረስ በፍጹም አልወጣም በማለትም ፍጥጥ ብሏል። ታዲያ የእነዚህ ሁለት ጎረምሶች ፍጥጫስ ወዴት ያምራል? አብረን የምንከታተል ይሆናል። እንግዲህ በባለፈው ክፍል ዳንኤል ወደ ካሌቭ በሚሄድ ሚስቴ ለምን ተመኘሃት በማለት ጉርቦን አንቆ ይዞት ነበረ። አባባም እየሮጡ በመምጣት ምን ነው ልጆቼ፣ ነገሩን አረጋጉት እንጂ ምን እየሆናችሁ ነው? በማለትም ሽማግሌው ያለ የሌለ ኃይላቸውን ተጠቅመው እነዚህ ሁለት ጎረምሶች ጡንቻ ለጡንቻ ሊለካኩ ሊፈረካከሱና በሁለታቸው መካከል በሴት የተነሳው ጠብም እስከ ደም መፋሰስ እንዳይደርስም አድርገውታል። ታዲያ ሁለታቸውንም ቁጭ አድርገው መመካከል ፈልገዋል። ምን ሆነ ነው ዳንኤል? እስካሁን እኮ ትግስተኛና አስተዋይ ልጅ ነበርክ። ዛሬ ግን ምን ነው ዳንኤልን እየወቀሱት ነበረ? ካሌብ አንተስ ምንድነው እስኪ ችግራችሁ ሁለታችሁም ተናገሩት በማለትም ሽማግሌው ከሁለቱም መስማት የሚፈልጉትን ነገር እየጠየቁ ነበረ። ካሌብ ዘሎ አነቀኝ። በምን ምክንያት ዘሎ እንዳነቀኝ ግን ምንም የማውቀው ነገር የለም በማለትም ይገልጻል። ባይ በጣም ይቅርታ ከዚህ እኮ አዲስ ሴት ላመጣ ነው ቲናን ከቤት የለቀሱ ውጭልኝ ሲላጥ በጣም ስሜታዊ ሆኜ ወደዚህ ቤት የምትመጣው ኤደን ትሆናለች ብዬ ስላሰብኩ ነበረ ካሌቭን ዘልዬ ጉርቦውን ያነኩት በማለት ይመልስላቸዋል። ሽማግሌውም በሉ ልጆች፣ የነገሩን አረጋጉት በማለት ሁለታቸው እንዲረጋጉ ቢያደርጓቸውም፣ ካሌቭ ግን የበለጠ በቀለኛ ሆኖ ነው የተሰለፈው። ዳንኤል እባክን፣ ካሌብ ላጠፋው ጥፋት ይቅርታ፣ በወቅቱ ስሜታዊ ሆኜ ነው እንደዚህ ሆንኩት እያለም ለማባበል ሞክሯል። በካሌብ በኩል ግን በፍጹም ተቀባይነትን አላገኘም። ቲና አሁንም ከዛ ቤት እንድትወጣ የተፈረደባት ቢሆንም የት ነው የሚሄደው እኔ ባለትዳር እስከሆንኩ ድረስ በማለትም ከበፊቱ በተለየ መልኩ ጸባይኛ ሆና ነበር የተከሰተችው። አባይ እያለች እንክብካቤ ለመስጠት ሙከራ እያደረገች ነው። ነገር ግን ይህ ማስመሰሏ ያልተዋጠላቸው አባባ ለምን እስካሁን ቤቱን ለቀሽ አልወጣሽም፣ እንድትወጪ ኮ ተጋብዘሽ ነበር ትባላለች። እሷም የት ነው የሚሄደው በማለትም አሁን ማንገራገሯን ቀጥላለች። ካሌብም በቃ አንፈልግሽም፣ እኔኮ ላይኔ ጠልቼሻለሁ አለው ውጭልኝ ይላታል። ዳ በዚህ ጭቅጭቃቸው መካከል ወደ ቤታቸው እየተጋበዘችው እንግዳ ኤደን ትከሰታለች። ገና ስታያት ደሞ ይፈላል። ወይዘሮ ቲና ይች ልጅ ግን ምን አቸውናት በማለትም ወደዛ ቤት የምትመላለስበት ምን አይነት ምስጥራዊ መረጃ ቢኖራት ነው የሚል ጠርጣሪ ውስጥም ገብታለች። ታዲያ ኤደንም ላባዬ የማማክራቸው አንዳንድ ነገሮች ስላሉ እባክሽን ቲና ልትወጭልኝ ግድ ይልሻል በማለትም ኤደን ትነግራታለች። ይህንን እየሰማችው ቲና መንጨርጨር ትጀምራለች። ይች ልጅ ግን ምን ባይ ናት? ጭራሽ ደግሞ እንዲህ ተናገረችኝ። ምናልባትም እኮ የካሌ ሚስት ልትሆን ትችላለች። እዚች ልጅ ማንነት በደንብ ልታወቅ የምትችለው ትሁት ናት። ትሁት ደግሞ በጣም ክፉ ናት። አሁን የጠየኳትን ነገር በግልጽ ልትነግረኛት በማለትም ከራሷ ጋራ ውዝግብ ውስጥ ገብታለች። በመጨረሻም ለዳንኤል ስልክ በመደወል መገናኘት እንደምትፈልገም ትነግራዋለች። ሆኖም ወደ ውጭ ወጥተው ያቺ ኤደን ተብዬዋ ማን ናት እያለችም ማንነቷን ለማጣራት ሞክራለች። እና አሁን መጣች እንዴ እያለም በንዴት ነበረ ሲጠይቃት የነበረው። አዎ ከካሌብ ጋር የሚያወሩት ነገር አለ። እሷ ስትመጣ እኔም ውጭል ተባልኩኝ። ነገሩም በጣም ደብሮኝ ስለነበረ ወዲያውኑ ከቤት አልቆየውም በማለትም ለዳንኤል ትገልጽለት ነበረ። ዳንኤልም እንዴት እንዲሆናል እያለ በንዴት መንቀዝቀዝ ይጀምራል። አንተስ ምን አናደደህ? እየደበከኝ ነገር አለ እያለችም ጠይቀችው። ከዛም አይ እኔ እንኳን የማውቀው ነገር የለም አለ። ዳንኤል በዚህ መልኩ ከሀሳብ ውስጥ ገብቷል ካሁን አሁን ሚስቴን ተቀማው በሚል ስሜትም እየተሰቃየ ነው ኤደንም ግራ አጋቢው የዳንኤል ባህሪ ብቻ በጣም አስቸጋሪ ሆኖባታል ሆኖም እንግዲህ አንቺ የምታውቂበትን መንገድ በራስሽ መንገድ አጣሪ ካሌብ የተናገረሽን አትስሚ በማለትም እየገለጹ ነበረ ኤደን አንዳች ሚስጥራዊ ነገር ስለ ዳንኤል ያላወቀችው ባህሪ እንዳለም እየተጠራጠረች ነው እሱን እንዲህ አውርታና ተጫወታ ስትወጣ ከዳንኤል ጋር ይገጣጠማሉ። ዳንኤል ለምንድ ነው ወደዛ ቤት የምትመላለሹ? እኔ አምጥችሽ ሳለ ግን እኔ በሌለውበት ደግሞ መምጣት ሺ ጤና አይደለም። ካሌቭ በጣም ባለጌና መጥፎ ሰው ነው። እባክሽን ከካሌቭ ራቂ ልኝ ያለ ያስጠነቅቃት ገብቷል። እሷም ምንድን ነው ችግሩ? ሰዎችን የተዋወቅኳቸው በአንተ ምክንያት ነው። ይልቁንስ አንተም ጥገኝነቱን ወጥተህ ራስን ለመቻል ጥረት አድርግ። የተከበረ ነገር ይህ ነው በማለትም ገልጻለታለች። ካሌቭና አባቱም ወደ ውጪ ወጣ ብለው ቡናዘው ዘው እየተጨዋወቱ ነበር። እስከ መቼ ድረስ ነው እነዚህ ልጆች ጥርግርጋ አድርገን ከቤታችን ማስወጣት ይኖርብናል በማለት ለአባቱ ያማክረዋል። አቱ በኩል ግን የካሌው ሀሳብ ተቀባይነትን አላስገኘለትም። ኤደን አሁንም ሽማግሌውን አወርታክ በምትወጣበት ሰዓት መንገድ ላይ እየተገጣጠመችው ከቲና ጋር ነበረ። ቲናም አንቺ ባለጌ ባሌ ልታባልጊ ነው ወደ ቤት የምትመላለሽው? እሱኮ ባለትዳር እንደሆነ አታውቂም ወይ? በማለት ከባሌ ራሱ ረጅ ያለች ታመናጫጭቃት ገብታለች። ኤደንም አንቺ ከነገሩ ላይ ትውያለሽ መሰለኝ፣ ለማንኛውም ምን ጊዜ የለኝም፣ በማለት ቆማ ልታዳምጣት እንኳን ፈቃደኛ አልሆነችም። ሆኖም ኤደን ያቺ ቲና ተብዬዋ እህት ምን ያህል ባለጌና ጣም የወረደች ሴት ናት፣ ገና ስታገኘኝ ታመናጫጭቀኝ ገብታለች። ምን አደረኳታለች። ይህንን የሰማው ዳንኤልም እንዴት ኤደንን በዚህ ልክ ትናግሪያታለች በማለት ሁለታቸው ሌላ ጠብ ውስጥ ይገባሉ። ናም እና ባለቤቴን ልታማግጥ ቤት ድረስ እየመጣች እንዴት ዝም ብዬ ላልፋ ትፈልጋለህ እያለችም ዚህ ጋራ እርስ በርሳቸው መጨቃጨቅ ጀምረዋል። በሌላ በኩል ካሌቭ ከዋለበት ውሎ ወደ ቤቱ ሲመለስ አሁንም ዳንኤልን ከቤት ያገኘዋል። አንተ ግን ለምንድነው ከቤታችን የማትወጡት? እንደውም አባዬ እኮ ነው ያስደፈረኝ። አሁን ቀጥ ብለህ ወደ መጣህበት፣ በማለትም እርሱ ፍቃደኛ ሆኖ እንዳስገባውና ይህ ደግሞ እንደጸጸተው አድርጎ ለዳንኤል እየነገረው ነበረ። ዳንኤልም አባዬ ውጣ እስካላ ላይ ድረስ ቤቱን ለቅቄ አልወጣም በማለት ያፈጥበታል። ትሁትም የዳንኤልና የካሌቭ ፍጥጫ ወደ አልተፈለገ ነገር እንደሚሄድ ሌላ ስጋት ውስጥ ስላስገባት ሆኖም አባዬ አንድ ነገር አሳስቦኛል፣ እነዚህ ሁለት ወንዶች ቢባከሱ ለቤታችን ችግር ነው። ስለዚህ ያ ከመሆኑ በፊት እነዚህ ልጆች ቤታችንን ለቀው መውጣት ይኖርባቸዋል፣ በማለት ቲናና ዳንኤል መባረር እንዳለባቸው ሀሳብ አምጥታለች። አባዬ ግን ለምንም ነገር አታስቢ፣ ተረጋግተን የምናወራበት ይሆናል፣ ካሌቭ መረጋጋት አለበት በማለትም ሲናገሩ ነበር። ትም ይህንን ሀሳብ ካመጣችላቸው በኋላ ቀጥታ ወደ ካሌብ መኝታ ክፍል በማምራትም ልጄ ሆይ ተረጋጋ፣ እባክህ አትናድር እያሉ ልጃቸውን እያጽናኑ ነው። በስከመጨረሻም ካሌብ ወደ ውጭ በመውጣትም ኤደንን ሁልጊዜ የምንገናኝበት ሬስቶራንት እንገናኝ በማለት ከዛ ሬስቶራንት ድረስ ከቀጠራት በኋላ በስከመጨረሻም ካሌብ እውነታውን አፈንድቶታል። እስከመቼ ድረስ እኔ የማውቀውን ምስጢራችንን ቲናና ዳንኤል ምንና ምን እንደሆኑ ታውቂያለሽ በማለት ሁለቱም በትዳር ላይ የሚማግጡ ፍቅረኛሞች እንደሆኑ በግልጽ ነግሯታል። ይህንን እውነት ደግሞ ልታውቂ ይገባሻል በማለትም ባዱን መርዶ ለኤደን ነግሯታል። ኤደን ቀጣዩ ክፍል ምን ሊሆን ይችላል? ካሌባ ሁን የበቀል ጥጉን እያሳየ መጥቷል። ማለትም ኤደንን ወደ ራሱ ለማቅረብና በሁለቱ መካከል ከፍተኛ የሆነ ጥላቻን እንዲፈጠር ለማድረግ እየሞከረ ነው እንግዲህ ዳንኤል አላርፍ ያለ ጣት ነውና እያንዳንዱ የሰራውን ወንጀል በሙሉ ለኤደን ዘርዝሮ ከተናገረ ኤደንም ከዳንኤል ለመራቅ ያው ዝግጁ ትሆናለች። ቀጣዩ ክፍል የካሌ ሚስት ሆና ትከሰታለች ማለት ነው። የዛሬው ክፍል ይህንን ይመስላል። ቀጣዩን ክፍል ይዤላችሁ እስከሚመጣ ድረስ ለቻናሌ አዲስ የሆናችሁ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ባይ ባይ።